ሰላም እንዴት ናችሁ? እባካችሁ ይሄን ቪዲዮ ለእነ ብሬክስ ሀበሻ እና ለእነ አብርሽ ቀረሻራ ከዛ በተረፈ ደግሞ ውድ የሀገሬ ልጆች በጣም እንድታግዙኝ እፈልጋለሁ። መሲ እስር ቤት አይደለች የሚላችሁ በጣም ውሸታም ሆነ ሰው ነው። እኔ ያለሁበት እስካሁን ድረስ ቪዲዮ መስራት ያልተመቸኝ እስር ቤት ስልክ ስለማይቻለኝ እኔ ምንም ባላደረግኩት ነገር ነው እስር ቤት የገባሁት። ማለት እንዳጋጣሚ በሚሄድበት ታክሲ ከትሪፖሊ ወደ በንጋዚ ወደ በሚሄድበት ታክሲ ኮንትራት ታክሲ ነበር ያስት እና መጨረሻ ላይ ሲፈትሽ እሱ ታክሲ አልኮል ምናምን ይዞ ነበረ። ከዛ አንቺ ጥፋት ነው ሐረም ሐረም ትሰሪያለሽ ሀገራችን ላይ መጠጣት ዘዋውር ያለሽ ምናምን ሲሉ እኔ እዚህ ሀገር ዜጋ እንደሆንኩ ተናገርኩ። መጨረሻ ላይ ደግሞ የኢትዮጵያ ፓስፖርት ምናምን ሲወዱ በዛ ምክንያት ላይ አሰሩ እና የሀገሬ ልጆች ጨባካቸው የተሰጠኝ አስር ቀን ብቻ ነው እና ወደ ስራ ቦታ ሲሄድ ስለተያዝኩ አስር በጣም ጥሩ ሰው ስለሆነ መጨረሻ ቤተሰቦች አንተወራ ምናም ብሎ ነው እኔ ቪዲዮ ለመስራት የበቀው ማለት ነው እና ይሄንን ስልክ ደግሞ ሌላ ሰው ኦንላይን ስለሚገባበት እስር ቤት አልገባችም፣ ውሸት ነው ምናምን ይላሉ። እኔ ለምን ብዬ እንደዚህ አይነት ውሸት ዋሻል ሲጀመር በኋላ የመጨረሻ የሚሰጠኝ ቀን ገደብ ስላለ እሱን መክፈል ካልቻልኩ ወደ ሌላ እስር ቤት ስለሚያዘዋውሩ በብር መውጣት ስለማልችል ሁሉም ማስረጃ አለኝ እስር ቤት እንዳለው እኔን እስር ቤት አይደለችም የምትሉ እዚህ ሀገር ያላችሁ በእንጋዚ እስር ቤት ላይ መታችሁ መጠየቅ፣ ማረጋገጥ ትችላላችሁ እና እኔ ሊያግዘኝ የሚችል ባዳ የሆነ ሰውና የሀገሬ ልጆች ናቸው። ይህም ቪዲዮ ስታዩ የእኔ ዘመድ የሆናችሁ የእኔ ቤተሰብ የሆናችሁ የእናንተን አምስት ሳንቲም አልፈልግም እና አደራችሁን ይህን ቪዲዮ የምሰራው ለሁሉም ኢትዮጵያውያንና ለአብሮ አደጎች ብቻ ነው። ምክንያቱም ዘመድ ማለት ለኔ ጠላት ነው። የኔ አብሮ አደጎች ሆናችሁ ስለኔ በጣም ብዙ ነገር ታውቃላችሁ። የኔ ታናሽ ወንድሜ ከጠፋ አራት ዓመት ነው እና አባቴ በዛ የተነሳ በጣም ታሞዳ ሆነ ያለ ለእኔ ምንም ማረግ አልችልም። ሊቢያ ከመጣሁ ሁለት ዓመት ነው። ፈልጌው አይደለም የመጣሁት ወደ ሌላ ሀገር ትራንስሌት ሆኜ ለመሄድ ነበረ ተሸውጀን በተሳሳተ መልኩ እንጂ በቀጥታ መንገድ አልመጣሁም። ሊቢያ ከመጣሁ ሁለት ዓመት ያህል ግን ቤተሰብን ማስጨነቅ ስለማልፈልግ አንድ ቀን እንኳን ለናቴ ሊቢያ እንዳለው ነግሬያት አለቀ። ግን ስያዝና ስታሰር ለናቴ ግዴታ ስላለብኝ ሊቢያ እንዳለው ተናገርኩ። የአባቴ ቤተሰብም የእናቴ ቤተሰብ ሲወሩ ከወጣች ስምንት ዓመት አድላ የሰራችበት ብር ያውጣት ነው ያሉ እና እኔ በመታሰሬ በጣም ደስተኛ ነው የሆኑት። አሁን ላይ ማልቀስም፣ መሳቅም መውራትም አልችልም። ለቪዲዮም ለመጀመሪያ ጊዜ ስወጣ ነው። አሁ እኔ ስደት ከወጡ ስምንት ዓመቴ ነው። ሊቢያ ከመጡ ሁለት ዓመቴ ነው። በልጅነት ብሰደድም ግን በልጅነቴ በጣም ብዙ ፈተና ይቻሉ ማለት ቤሩት ላይ በነበርኩበት ሰዓት ለሶስት አመት በህመም ነበርኩ። በጣም በህመም ውስጥ ነበርኩ በዛን ሰዓት እና የገንዘብ አህቶች የገንዘብ አክስትና ያጎትልሽ ለቤተሰብ ሳልሞት ሙታለች ብሎ እናቴን ሶስት አመት ነው ጥቁር ያስለበሷት። ሶስት አመት የሰር ሶስት አመት ከህመም ስድን ሶስት አመት የሰረውበትን ደግሞ ወደ ልቤ ወደ ሊቢያ ያመጣውበት ወደ ሊቢያ ያመጣውት ደግሞ ከሊቢያ ወደ ኢጣሊያ ትራንዝ ሌት ሆነች ትሄጃለች ተብሌ ደላላ አሳስቶ ነው ያመጣው። ሊቢያ ከመጣው ሁለት አመት እና እባካችሁ እርዱ እየተጠየቁት ብር በጣም ብዙ ብር ነው በዚህ ሀገር ሰባ ሺ ዲናር ነው። እና አልታሰረችም የምትሉ ሊቢያ ላይ ያላችሁ መታችሁን መጠየቅ ትችላላችሁ። ወረቀት ያላችሁ ማለት ነው። ግን ወረቀት ምንም ሊያድን አይችልም። ወረቀትም ያድን ቢሆን እኔ ፓስፖርት ነበረኝ። የሚያድን የሚያልቻል እና እባካችሁ፣ የአገሬ ልጆች እንድትረዱ ይፈልጋሉ። ለነ ብሬክስ አበሻው ይሻራ የተሰጠኝ ት ሰጠኝ አስር ቀን ብቻ ነው። ስልክ አይቻልም ሲጀመር እና ከተቻለ ደግሞ ሰውዬ ከተባበረኝ በኋላ ለጥያቄ ስለሚያቀሩኝ በዛን ሰዓት ፎቶ ወይም ቪዲዮ ከሰራልኝ ደስ ይለኛል ለበለጠ ማስረጃ ማለት ነው። እዚህ ያላችሁ ልጆች ግን መታችሁን የማረጋገጥ ትችላላችሁ። እስር ቤት ነው ያለሁት። በድንግል ማርያም እርዱ። እኔ በአሁኑ ሰዓት ሊረዳኝ የሚችል እናንተ ብቻ ናችሁ።